ወደ ጎንደር ሰበር ዜና አለን፣ አብራችሁን ቆዩ። ይህ ኢትዮ ማለዳ ነው። አገዛዙ ለራሱ የድጋፍ ሰልፍ ለፋኖ ኃይሎች ደግሞ የተቃውሞ ሰልፍ በተለያዩ ከተሞች አካሂዷል። ከሰልፉ ጎን ለጎን ደግሞ ጎንደር ከተማ የቦምብ ጥቃት ተፈጽሟል። በከተማው ዙሪያ ደግሞ ከአገዛዙ ወታደሮች ጋር ውጊያ እየተደረጉ ነው። በተጨማሪ ወረዳዋ በፋኖ ኃይሎች ቁጥጥር ስር ወድቃለች። ከጎንደር ባህር ዳር ያለው የመኪና መንገድ ተቋርጧል። ሰልፍ ተጠርቶ ሰልፍ ያልተወጣበትን ከተማም የምንነግራችሁ ይሆናል። አዲስና ፈጣን መረጃ እንዲደርሶ ደግሞ ሳብስክራይብ በማድረግ ቤተሰብ ይሁኑ። ላይክ በማድረግ ደግሞ ያበረታቱን። ኮሜንት በማድረግ ደግሞ ሀሳቦን ያጋሩን። ብልጽግና በሰልፍ ጋጋታ ህዝብ የሚወደው መንግስትና ሰላማዊ መሪ ለመምሰል የሚያደርገው ተግባሩ ለሰባት አመታት ሰልፍ በመጥራት ህዝቡ ከጎኔ ነው በማለት ተደጋጋሚ ሰልፎችን በማድረግ ጥፋቱን ለመሸፋፈን ሲሞክር ይታያል። ታዲያ የአረጋ ከበደ መንግስት ግን ዛሬ ጎንደር አንዳንድ አካባቢዎች ሰልፉ ሰይፍ በታል ዛሬ በጎንደር ከተማ አገዛዙ በምንሻና በአድማ በተና የታጀበ የተገደደም ሰላማዊ ሰልፍ ያካሄደ ሲሆን በዛው በጎንደር ከተማ ሁለት ቦታዎች ላይም የቦምብ ጥቃት ተፈጽሟል። ከነዚህ ቦታዎች መካከልም ጎንደር ቀበሌ 18 ማዞሪያና መሀል ፓሳ ተብሎ በሚጠራው ቦታ ገና በጧቱ ለሰልፍ በሚሄዱ ሰዎች ላይ ህዝብ አንጎዳን በማለት ለማስደንገጥ ቦምብ መውደቁንም ሰምተናል። ታዲያ በቦምብ ጥቃቱ የተፈጸመ ሲሆንም በጥቃቱ ግን የሞተ ሰው እንደሌለም አረጋግጠናል። ይህ በእንዲህ እንዳለ ከጎንደር ከተማ በቅርብ ርቀት ላይ ልዩ ስሙ ፈንጠር ዳዋዳ ሞት በሚባሉ ቦታዎች ከአገዛዙ ሰራዊት ጋር መጠነ ሰፊ የሆነ ውጊያም እየተደረገ ነው። በተጨማሪ የጎንደር ዙሪያ ወረዳ መቀመጫ የሆነችው ማክሰኝት ከተማ በፋኑ ኃይሎች በቁጥጥር ስር ውላለች። ማክሰኝት ከተማ ከሳምንታቶች በፊት በገጠማት ጥቃት በፋኖ ኃይሎች እስረኞች መለቀቃቸው የሚታወስ ነው። ይህንን ተከትሎም የማዕከላዊ ጎንደር ብልጽግና አስቸኳይ ስብሰባ በመጥራት የነበረውን የወረዳ አስተዳዳሪ በማንሳት አዲስ የወረዳ አስተዳዳሪ የተካ መሆኑ የሚታወስ ነው። አሁንም ግን ከጥቃቱ አልዳነችም። ጦርነቱ አሁን ባለበት አውደ ውጊያ ከቀጠለ ለአዘዞ ኤርፖርት የሚያሰጋ መሆኑን ጧት የነበሩ ሁለት በረራዎች መሰረዛቸውንም ሰምተናል። በአጠቃላይ አሁን ባለው ሁኔታ ከጎንደር ባህር ዳር ያለው መንገድ በፋኖ ኃይሎች ተቆርጧል። ሌላው አገዛዙ በየወረዳው ለሚያደርጋቸው ሰልፎች በሚዲያ የሚታዩ ሰልፈኞች ከየት ነው የሚያመጣቸው ስንልም ጠይቀናል። በዚህ ሰልፍ የሚገኙት እነማን ናቸው? አመራሩና የአመራር ቤተሰብ እንዲሁም የምንሻና የአድማ ቢተና ቤተሰብ፣ በወጣት ስም የተደራጁ የፓርኪንግ ጠባቂዎች፣ ደንብ አስከባሪዎች፣ ሴት ማህበር፣ የመንግስት ሰራተኞች፣ የብልጽግና ዳቦ ቆራሽ፣ ስብሰባ ባራኪ የሃይማኖት አባቶች የዚህ ሰልፍ ፊታውራሪ ናቸው። ታዲያ አገዛዙ በማክሰኞት የጠራው ሰልፍ ሰይፍ ሲሆንበት ውጊያውን መቋቋም አቅቶታልም እየተባለ ነው። በመተማ ገንዷ ደግሞ ኗሪዎች ሰልፉ በቃን፣ ከዚህ በፊት መንግስትን ደግፈን ሰልፍ ወጥተናል፣ ፋኖን ተቃውመንም ሰልፍ ወጥተናል። የመጣ ለውጥ የለም። ጦርነቱ ሁለት ዓመታትን ሊደፍን ነው በማለት ሰልፍ መክሸፍም ችሏለኝ። ይህ ኢትዮ ማለዳ ነው።